አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብልአለሚን። እንደምታዩት እንግዲህ ይሄ የብሬክስ ቪዲዮ ያው ሳይለንት ሆኖብኛል። አላቅም፣ ካይመስር ሳሳ አስገባው፣ ቪዲዮውን ሳይለንት አድርጎብኛል ማለት ነው። ብትሰሙት በጣም ደስ ይለኝ ነበር። ነገር ግን ከብሬክስ ቴሌግራም ቻናል ሄዳችሁ ታገኙታላችሁ። ቪዲዮን በደንብ ተከታተሉት፣ ለወንድሞቻችሁ ላኩላቸው። በቃ ኢትዮጵያ ላሉ ወንድሞቻችሁ፣ ትናንሾቹ መሄድ ላሰቡት፣ ወላሂ ቪዲዮውን ላኩላቸው። ድንበር ላይ እንደዚህ ጽድት ባለ ካሜራ እየተከታተሏቸው ነው ያሉት። መጥፎ ስራ የሚሰሩ አሉ። ህጻናቶች ከዚህ ሂደው በቃ በረሃውን አንችለውም፣ ወደዛ ገብተን ሳውዲ ውስጥ ገብተን የምንሰራው ነገር የለም ብለው ድንበር ላይ እንደዚህ አይነት ስራ የሚሰሩ ወንድሞቻችሁን መታደግ አለባችሁ። ወላሂ በቃ ብዙ ሰው ነው የተገደለው በዚህ በተጠመደ መሳሪያ ምክንያት ማለት ነው። ጫት ተሸክመው ሲገቡ እንደዚህ ተይዘዋል ማለት ነው። እና በተደጋጋሚ ልጅ ጠፋን ምናምን እየተባለ እዚህ ይወራል ማለት ነው። ግን እነሱ የጫት አመላለሽ የአደንዛዥ እጽ የሙከድራት አመላለሽ ምናምን ሆነው ወደ ሳውዲ ውስጥ እያስገቡ ማለት ነው። እየተቀበባበሉ ነው። በነገራችን ላይ የቅብብል ስራ ነው የሚሰራው። ከድንበር አንስተው ተቀብለው ወደ ሳውዲ ወደ ጂዛን አካባቢ አስረክበው ይመለሳሉ ማለት ነው። እና እንደዚህ አይነት ስራ እዚህ የኔ የማውቀው ልጅ እራሱ እዛ ሂዶ ያንን ስራ እየሰራ አሁን የት ነው ያለው? እስር ቤት ነው ያለው። ደግሞ ያለበት እስር ቤት የሚገርማችሁ ነገር ወንጀለኞች የሚታሰሩበት እስር ቤት ነው የታሰረው። ሚስኪን ደሃ ናቸው ቤተሰቦቹ። ግን ከዚህ ሂዶ ትንሽ ስለሆነ ሕፃን ስለሆነ ድንበርን ተሻግሮ ወደ ሳውዲ ቢገባም መስራት ስለማይችል እዛው አመላላሽ ያው ልጅ ስለሆነ ሩጦ ያመልጣል በማለት እንደዚህ አይነት አደንዛዥ እጽና ጫቶችን ተሸክሞ ለማመላለስ ቀጠሩት ማለት ነው። የሚገርማችሁ ደግሞ የተወሰነ ፍራንክ ነው ወላሂ የሚሰጧቸው። ራሱ በቃ ለትንሽዬ ፍራንክ ራሳቸውን ለሞት በቃ መዳረግ ማለት በጣም ከባድ ነገር ነው እና በዛች እያመላለሰ ተያዘ። አሁን አለመግደላቸውም ወላሂ እነሱ ሆነው ነው እንደዚህ መጥፎ የሀራም ስራ እንደዚ ከመጥፎ አደንዛዥ እጽ መጠጥ ጫት አገራቸው ውስጥ እየገባ አለመግደላቸው ራሱ እነሱ ናቸው ነው ምለው ወላሂ እና እንደዚህ አይነት ስራ ለሞት እንግዲህ ራስን መጋበዝ ማለት ምንድን ታት ነው ይሄን ያህል እንጃ አላህ አለም እዚህ በቤተሰቦቹ ትካሻ ላይ ተቀምጦ ምንም ሳይጎልበት ወጥቶ ይሄዳል እዛ ጫት አመላላሽ አድርጉታል ማለት ነው በተወሰነች ፍራንክ ትንሽዬ ነው የሚሰጧቸው እና አሁን እዛ ታስሮ አሁን እስር ቤት እየሟቀቀ ነው። እንግዲህ ወደ አመት ምናምን ከዛ በላይ ሆኖታል፣ በዚሁ ስራ ተይዞ ማለት ነው። እና ሀራም የሀራም ነገር የሀራም ስራ ነው ደግሞ ስራው እንዶ በቃ፣ የሆነ እንዶ ራሳችሁን ለሞት የምትዳርጉበት ነገር። እስኪ እንዶ ሀላል ስራ እንኳን ቢሆን እንኳን፣ እሺ ሀራም ስራ እየሰራችሁ ያገንዘብ መጥቶ ቤተሰብን አይጠቅም ልጆቹን አይጠቅም። በጣም ከባድ ሁኔታ ላይ ራሳቸውን እያስገቡ ነው። እና ወንድሞቻችሁን ምከሯቸው በተቻላችሁ ይህንን ቪዲዮም ላኩላቸው። በቃ የሳውዲ ድንበር በቁጥጥር ስር ነው ያለው፣ በአይናቸው ቁጥጥር ስር ነው። በቃ ሀያ አራት ሰዓት በካሜራ ይከታተሉታል። ምን እንደሚያደርጉ ማን በምን ሰዓት ይህን እንጫት እንደሚያቀብል እነሱ ያውቃሉ። ይህንን እንደሚያውቁ ይህን ስራ እንዳይሰሩባችሁ እናንተ ምከሯቸው። እንምጣ ያሉትን ሲጀመር መንገድ ሊገቡ ያሰቡትን ወንድሞቻችሁን፣ ባሎቻችሁ፣ እህቶቻችሁን ምከሯቸው፣ በህጋዊ መንገድ እንዲሄዱ አመቻቹላቸው። ወላሂ ወጣቱ እንደ ቅጠል እየረገፈ እዛ ድንበር ላይ በድሮን እየተመታ እንደዚህ በከባድ መሳሪያ እየተጣለባቸው እየተጨፈጨፉ ልጆች፣ እዚ ቤተሰብ ጠፋ። ልጄ ሄዶ ነበረ፣ ስንት አመቱ? ጠፋብኝ፣ ሁለት አመቱ አመቱ ሶስት አመቱ ይላሉ። እሱ ግን እዛ ከማይታወቅ በረሃ ላይ ወድቆ ቀርቷል። እና እንደዚህ አይነት ነገሮች እንዳይከሰቱ ወንድሞቻችን በተቻላችሁ አቅም መምከር አለባችሁ። በህጋዊ መንገድ የሚሄዱበትን መንገድ ማመቻቸት አለባችሁ። በአሁኑ በዚህ ሰሞን የያችሁት ቪዲዮ ካለ አንዲት ዱባይ የነበረች እህታችን እንግዲህ ተለቃ ነበረ። በፌስቡክ፣ በቲክቶክ፣ በዩቱብ ላይ ኢንተርቪው ተደርጋ ማለት ነው የሚገርመው ነገር ወጣቱን ወደ ስደት የሚጋብዝ ንግግር የሚናገሩ እህቶቼ፣ እኔ በጣም ነው የማዝነው። በቃ ሀገራችን ይህን ያህል ማራከስ ማለት ጥሩ አይደለም። ምንድነው ያለችው ልጅቷ? ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል። ፎቶዋን እንደምታዩት እዚህ ጋር ለጥፊያት አለውኝ ኢንተርቪው ያደረጋትም ይሄ ነው ማለት ነው። እና ዩቱብ ላይ አቅርቧት፣ ከዛ በፌስቡክ በቲክቶክ እየተንሸራሸራ ነበር ቪዲዮ እና እህቶች እዛ ጋር ምን ይላሉ? አብዛኛው ኮሜንት ላይ ራሱ አዎ ይሻላል የሚሉት የሚሉም አሉ። እና ይሄንን ወጣቱን ተነስና ሄድና በቃ ለሞት ዳርግ ራስህን ማለት ነው መንገድ ግባ ማለት ነው። እና እንደዚህ አይነት በተቻላችሁ መጠን እንደዚህ አይነት ቪዲዮ የሚለቀቁትን ሸራ አታድርጉ። በቃ መቃወም አለብን እንደዚህ አይነት ቪዲዮዎች እንዳይሰሩ። ወንድሞቻችንን በቃ መንገድ ግቡ ማለት ነው። እንደዚህ አይነት ቪዲዮ እንዴት ነው ስ ከኢትዮጵያ ኑሮ የሳውዲ የሳውዲ እስር ቤት ወይም የዱባይ እስር ቤት የሚሻለው እንዴት እንዴት ነው ከሰው ሀገር ላይ ጭራሽ ደግሞ እስር ቤት አስባችሁታል? እንዴ የሰው ቤት እንኳን ራሱ እኮ እስር ቤት ነው። አይደለም እስር ቤቱ ይቅርና እኮ ከሰው አገር ከሰው ቤት መኖሩ ራሱ እኮ ይሄ አንድ እስር ቤት ነው። እንዴት ነው እስር ቤቱ የሚሻለው ከኢትዮጵያ ኑሮ? ኢትዮጵያ እኮ አየሩ ራሱ አይበቃም እንዴ? ንጹህ አየር ተንፍሳችሁ ኢትዮጵያ ሀገራችሁ ሁናችሁ ቤተሰብ አይታችሁ ብትኖሩ አይሻልም እንዴ? እና እንደዚህ አይነቱን ነገር እኔ አወግዛለሁኝ በደንብ የኢትዮጵያ ኑሮ እጥፍ እጥፍ ነው የሚበልጠው። ባት በሉ ባት ጠጡ። እራሱ ንጹህ አየር ተንፍሳችሁ ትኖራላችሁ። ደግሞ የኑሮ ውድነት እንደሚኖረው ይኖራል። እየኖረ እኮ ነው ሰው። አሁን የሚገርማችሁ ነገር እንቁላል 25 ብር ገብቶ ነበረ። ዶሮ ወደ ስንት ነበረ? ወደ 2000 አካባቢ ገብቶ ነበረ። እንግዲህ ዶሮ ማለት ነው እና ሻምስት 2000 ነው ዶሮ እየተገዛ ግን፣ ያንንም ቢሆን ወላሂ ነው የምላችሁ ሰው እየገዛ እያረደ ነው። ዶሮውንም ራሱ እንግዲህ 2000 ተገብቷል። እንቁላሉን 25 ብር ገባ ተብሎ፣ 20 ብር ገባ ተብሎ እየገዛ ሰው እየበላ ነው። በደንብ አድርጎ ነው። አሁን የክርስቲያኖቹን በዓል ራሱ በደንብ አድርጎ ነው ያከበረው። ያላረደ የለም። ቢያንስ እንኳን ቢያጣ ስጋ የተመደበ ተመድቦ የሚሸጥ የመደብ ስጋ ተገዝቶ ነው ቤቱ ስጋ ሳይገባ ንትን የተቀመጠ የለም ሁሉም። ወላሂ ይመስላችኋል እዛ ምናልባት እንደዛ ኑሮ ተወዶ ተቃጥሎ በቃ ህዝቡ ሳይገዛ ቀርቶ ይመስላችኋል? እንደፈለገ ይገዛል። ግን ያው ኑሮ ውድነቱን ያወራል። ይሄ የታወቀ ነው። ኑሮ ደግሞ በማንኛውም ሀገር ኑሮ ውድ ነው እና አሁን ወጣቱን እኔ ትንሽ እንኳን አንዳንድ ጊዜ ምን ይበሉ መንገድን ቢገቡ ብዬ የምልበት ምክንያት ምንድን ነው? እዚህ በጦርነቱ ምክንያት ያው ወጣቱ ተደበድበ ማለም ምናምን ወጣቱ ስለሆነ በዛ ምክንያት ምናልባት ተማረው ሊሄዱ ይችላሉ እንጂ መስሪያ አጣን ብለው የሚለው ምናልባት ሊያማርራቸው ይችላል ብዬ ነው የማስበው እንጂ ልስራ ካለ ወጣቱ ይሰራል። ግን ወጣቱ ራሱ ጫት እየበላ ራሱን እያዳከመ ስራ መስራት ስለማይችል ነው እንጂ የትም ሀገር እስኪ ወጣት ሞልቷል፣ ስራ ፈጥረው እየሰሩ ነው። ያ አይደለም ያስቸገረው። አሁን ያስቸገረው ወጣቱን የጦርነቱ የሰላም አለመኖሩ ምክንያት ነው። እኔ ምናልባትም መንገድ ካስገባው ብዬ የማስበው እና ኑሮ ተወዷል። ከኢትዮጵያ ኑሮ የሳውዲ እስር ቤት ይሻላል፣ ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል እያላችሁ ወንድሞቻችን መንገድ አትድሏቸው፣ በቃ ያሳራት አታድርጓቸው። በየመን የሚሞቱት የጥይት ራት ሆነው በየሜዳው በየጋራው የሚወድቁት የእኛው ወንድሞቻችን ናቸው። ግዴታ ከቤታችን ካልገባ አይደለም አንድ አገር ያለን የአንድ ሀገር ልጆች ነን ወንድማማቾች ነን እና ወጣቱን እንደዚህ መንገድ እንዲገባ ባታደርጉ ጥሩ ነው። እናንተም ይሄንን ቪዲዮ የምትሰሙ በሙሉ ይሄንን የሚባለውን ቪዲዮ ማውገዝ አለባችሁ በቃ እናንተ መቃወም አለባችሁ። የሚገቡት የእናንተ ወንድሞች የኛ ወንድሞቻችን ናቸው እየሄዱ እዛ በረሃ ለበረሃ የሚሞቱት እና በተቻላችሁ መጠን እናንተ ምከሯቸው። ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።